ቅድሰቴ ብሩክን ከባድ ኃይለ ቃል ተናገረችው ሜቱንም ያህል በወድህና በፈቅርህ እንኳ በፍጹም ሽማግሌ ሳትልክ ድንግልናዬን አልሰጥህም ብላ ቡጢ ትግያ ታገለችውና ከቤት አባረረችው ብሩኬ በዚህ የተነሳ ከቤት ተበሳጭቶና ተናዶ ቤቱን ጥሎ ስልኩን አጥፍቶ ጠፋ ከእንደገና ሞገስና ዳጣ በጣም ግራ ተጋቡ። ዝና እየፎከረባቸውና እያሽላላባቸው የተገኘው ዝና ዛሬ፣ ወይኔ ወይ ሞገስ፣ አሊያ ደግሞ ሉላ ትሞታለች፣ ካልሆነ ግን በፍጹም እኛ በህይወት የምንኖር አይደለንም እያለ ዛተ። ሉላ እኔ እርቦኛል ካልሆነ ወጥቼ እበላለሁ እንጂ በፍጹም በረሃብማ ልሞት አልችልም። እባክህ ሞገስ በሕይወት ድረስልኝ እያለች እምባ ደም አለቀሰች። አይዞሽ መጣሁልሽ ሉላ፣ ዛሬ ወይ አብረን እንሄዳለን አሊያ ደግሞ እኔን ቀብረሽ አንቺ ነፃ ወጣሻለሁ። በፍጹም ለዝና አልተውሽም እያለ ለመናት በጣም በሚያሳዝንና በሚያስከፋ ሁኔታ ሉላ ከባድ ችግር ውስጥ ነው ያለችው። ዳጣ ዳጣ ለጓደኝነት እና ለወንድምነት የከፈለችለት እጅግ ከባድ መስዋዕትነት። የሞገስን ሰውዬ ተሸፋፍና አታለለችው። ና ስጋ ቤት ልጋብዝህና እርቦኛል፣ አብሬ መብላት እፈልጋለሁ ብላ ታዲያ ይሄ ምግብ ቤት እኮ የሙስሊም ነው እና እንዴት ብለሽ ነው ሹሮ ነገር ብይ እንጂ ብሎ ሲላት፣ እንደዛ ከሆነማ እሺ እኔ ሂጅ ቴካዊ አድርጌ እመጣለሁኝ ብላ በሄደችበት ጥላው ጠፋች። ቅድስቴ ቅድስቴ ምሳሌን ከዚህ በኋላ በነፃነት እማዬ ብለሽ መጥራት ትችያለሽ፣ እስኪ ድገሚው፣ ደጋግሚው እያለቻት ቤታቸው በደስታ ተሞላ። ቢሆንም ግን የጋሽ ብሩክ መጥፋት ምሳሌን፣ አሳስቧት አባት የት ሂዶ ነው ሳይስመኝ የትወጣ አባዬ የት ነው እያለች ቅድስቴን ማፋጠጥ ጀመረች። ቅድስቴ መመለስ ስለ ቸገራት አይዞሽ ይመጣል፣ እንዲሁም ሲመጣ እኔ ራሱ ይቅርታ የምጠይቀው ነገር አለኝ ብላ ስትላት፣ ምሳሌ አስተዋይና ብልህ ስለሆነች ታዲያ በድለሻዋል አስቀይመሻዋል? እንዲያባየን ማለቴ ይቅርታ የምጠይቂው አልገባኝም እኮ ብላ አለቻት። እንደዚያ ከሆነ እባክሽ ምንድነው? ንገሪኝ። ቅድስቴ፣ አይ አትበይኝ። አላልኩሽም እንዴ? እሺ እማዬ፣ ምንድን ነው? ምንም በቃ፣ አባትሽና እኔ ምንም አልተፈጠረም። ለማንኛውም ከዚህ በኋላ እናት መሆንሽን እናት እንዳለሽ አስታውሰሽ እማዬ እያልሽ መጣራት አለብሽ ብላ ስትላት ምሳሌ እንደ ማልቀስም እንደ መደሰትም ሆነች። ምን ነው ምሳሌዬ፣ ምንድነው የተፈጠረው ነገር ብላ ስትላት ምንም አልተፈጠረም። ግን እኮ ማለት ሀይሚ እናቴና ታዲያ ምን ችግር አለው? የወለደችሽ እሷ፣ ያሳደግኩሽ እናትሽ ደግሞ እኔ። ታዲያ ወንድምና እህት አትወልዱልኝም እንዴ? እሱ እንግዲህ እንደ አባትሽ ይወሰናል። ስለዚህ አሁን ችግር የለውም እያለች ለምሳሌ መልካም ነገር እንኳ ብትናገራት ነገር ግን እጅጉን አሳስቧታል። የመጥፋቷና ያለመገኘቱ የብሩኬ ነገር አሳስቧታል። ማህሌት ወይ ብሩኬ አልሆንኩ ወይም ደግሞ ከዝና አልሆንኩኝ እያለች ሀሳብ ተዋጠች። ኤፍራታ ተይ ብዬሻለሁ፣ እባክሽተይና የራስሽን ሕይወት መስች ብትላትም ያለምንም ገንዘብ ከዜሮ ተነስቼ መነሳት አልፈልግም፣ እባክሽተይኝ እያለች እምቢ እንደዛ ከሆነ እኔን ከምንም ውጭ አውጭኝ። ሰላም ሰላም! ውድና የተከበራችሁ የህያቢ የኢቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላምና ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና ና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ድምቅና ሽብርቅ ብላ የመጣችው ዳጣዬ ሞገስ ሀያት ልብ ወከካለ። በጣም ይገርማል። አንቺ የኔ ጓደኛ፣ አንቺ የኔ እህት ነሽ። እንደዚህ አማረብሽ። አዎ ባክህ፣ እኔ ኮ ቤተሰቦች ናቸው ማለቴ፣ ልብስ ከገዙልኝ በኋላ እንዴት ደስ እንዳለኝ የእውነት። በቃ አባትሽ ተመቸው ማለት ነው። አዎ፣ ግን እውነት ለመናገር ማለቴ፣ እናትዬ እናትዬና ኤቢ የምትባለዋ ልጅ በጣም ከባድ ናቸው። ሙጎ እንዴት እንደምቆጣጠራቸው ራሱ አታስቢ ዳጣዬ፣ አንቺ በጣም ጀግናና አስተዋይነሽ ከሁሉም ጋር መግባባት አይቸግርሽም እያለ ሞገስ ምርጥ ምክር ሰጣት። አመሰግናለሁ ሙጎ፣ ይህ ሁሉ የሆነው በአንተ ምክንያት ነው እና እጅጉን ደስ ብሎኛል። ለማንኛውም ግን በጣም አመሰግናለሁ እያለች ስትለው አዎ ዳጣ፣ አሁን ግን እንደ ወንድምም እንደ ጓደኛም የምታየኝ ከሆነ አንድ ነገር ልታደርግልኝ ይገባል። የግድኔና ሉላ ወደ ገጠር መሄድ አለብን። ይበቃናል። ከዚህ በኋላ ሉላ እንድትሰቃይ ለዝና በፍጹም አልሰጣትም። ስለዚህ ምንም ችግር የለውም፣ እባክሽ ተባበሪኝ እያለ ሲላት፣ አሁን ያ እብድ የሆነ ሰውዬ ከአንድ አይሉት ሁለት ሰውዬ ወይም ደግሞ ሶስት ሰውዬ እንዴ እስኪተወኝ ብቻ እያለች ማውራቷን ቀጠለች። ያለች ማውራቷን ቀጠለች። ችግር የለውም ነው ምልሽ? ችግር የለውም አንቺን እኮ አደጋ ላይ የሚጥል ነገር አላደርግም። ዳጣ መኑነሽ፣ ነው እኔም እኮ ላንቺ በደንብ አድርጌ ነው የማስበው። እሱማ ይገባኛል፣ እባክህን ይቅርታ አድርግልኝ እያለች ዳጣዬ ይቅርታ እንዳደርግላት ተማጸነችው። እኔ እኮ ታውቃለህ አሁን እህትም ወንድምም ስላለኝ ቤተሰቦቼ ጋር የመኖር ጉጉት በጣም ስላለኝ ነው። ምን ላርግ ብለህ ነው? ምንም ችግር የለውም መሞት ካለብኝ እኔ ራሴ ነኝ የምሞተው። እና አታስቢ። ብቻ ግን ሉላ፣ አሁን ስለ ራባት የግድ ማምለጥ አለብን፣ ካልሆነ ግን ስቃይ ውስጥ ነው የምንገባው። ዝና ዝና እና ማህሌት ቁጭ ብለው ባሉበት ሰዓት እኔ ምልህ ግን ለምንድን ነው ይሄን ያህል ሉላ ላይ ሙጭጫ አልከው? ማለት አንተ እኮ ቆንጆ ነህ፣ በዙሪያ ደግሞ በጣም ብዙ ሴቶች አሉ። ትሰሚኛለሽ? እኔ ዝና የምፈልገውን ነገር ነው እንጂ የማደርገው የማያስፈልገኝን ነገር አላደርግም። ስለዚህ እኔ ሉላን ስለምወዳት የራሴ አደርጋታለው። ከዚህ በኋላ ደግሞ እስከ ዛሬም ስለምራራላትና እንዲሁም ስለምወዳት ስለምንከባከባት ነው። አናቴ ላይ ፊት ያለችው ከዚህ በኋላ ግን በፍጹም አናቴ ላይ ፊት እንድተላዳል አላደርጋትም። ለምንድን ለምን ሲባል ነገርኩሽኮ። ከዚህ በኋላ እረግጬ ነው የማኖራት። ስለዚህ ምን አዎ፣ ጀግናና አረመኔ ነው መሆን የምፈልገው። ቆይ ግን እንደዚህ አረመኔና ጨካኝ ከሆንክ ታዲያ ለራስ ብቻ የምታስብ ከሆነ እኔስ እንዴት ላምንህ እችላለሁ? ማለት የቤቱን ጉዳይ አንቺ ሆዳ ኦይ እስከ ዛሬ የምትበዩው የኔን ገንዘብ አይደለን እንዴ ስለዚህ ቤቱን የምሰጠሽ በነፃ መሰለሽ እንዴ አንቺ ሞገስ እንገለሽ መረጃውን ካጠፋሹ በኋላ እኔ ራሴ ቤቱን እገዛልሻ አለሁ ቃሌ ደግሞ ቃሌ ነው አባት ያስተማረ ነገር ቃላችንን ላለማጠፍና በቃላችን እንድንጸናና ጀግና ሰው እንድንሆን ብቻ ነው ስለዚህ ይህንን ነገር ደግሞ መረዳት አለብሽ ብሎ ተናገራት እሺ አንተ እንዳልክ ይሁን። ለማንኛውም እኔ እኮ ይሄን ጀግንነትህን ነው የምወድልህ ስትለው፣ ምን አላት? አይ ማለቴ የማደንቅልስ ማለት ፈልጌ ነው። በጣም ጥሩ። ኤፍራታ ኤፍራታ፣ እባክሽ ማህሌት፣ ይሄ ነገር ይቅርብሽ። ምንም እያዋጣሽ አይደለም። እኔ በፍጹም ከአንቺ ጋር ወደ ዝና ጋ አልሄድም ብላ ስትላት፣ አንቺ ፈሪና ቅዘናም ነሽ እውነት ለመናገር። ስለዚህ እኔ ወደ ራሴ እሄዳለሁኝ ማለቴ ወደ ዝና ዝና። አንቺ ደግሞ እንደፈለግሽኝ። በኋላ ግን ከገንዘቡ አካፍልኝ ምናምን የለም። እንዴህ ቴ ታዲያ ዝም ብለሽ ልትበዩ ባልሆነ ማለቴ ገንዘቡን አልገባኝም። እሱን እንግዲህ ይስጠኝና እንደ ሁኔታው ይታያል። ቅድስቴ ቅድስቴ በብሩክ ፍቅር ክንፍ ብላ ስለነበረ ለካ ጋሼ ድሮውንም ያፈቅረኛል ማለት ነው። ግን መቼና እንዴት እያለች ጥያቄ ፈጥሮባታል። ቅድስቴ በጣም ከደስታዋ ብዛት የለበሰችው ልብስ ዝንጥ ከማለቱ የተነሳ ዳጣ ብድጋለችና፣ አቧፍሰሸዋ ሊመችሽ ሞግ፣ ብሩክን የመሰለ ወንዳ ወንድና ጀግና፣ እንዲሁም ቆፍጣና ለልጁ ሟች የሆነ ባል የእውነቴ ነው ምልሽ እድለኛ ነሽ ብሎስ ብላ ስትላት፣ ምንድን ነው እናንተ ልጆች የምትንሸኳሸኩት? እኔ ብሩክ ይቅርታ ይጠይቀኛል ብዬ ብመጣ ጭራሽ ቤቱ የለም እንዴ? አዎ፣ ሞገስ እውነት ለመናገር እኔ ምግብ ሳይበላ ሄደ እያልኩኝ በጣም ስጨነቅ ነበር። እንደውም የመሰለኝ እኮ ወደ አንተ ጋ ነበር። ምን ተፈጥሮ ይሆን? እኔ ምን አውቃለሁ። ዳጣ ብድ ይጋለች ና ታዲያ ማታ ምን እንዳደረግ ሸዋ አትናገሪም እንዴ? የት ሂድ ሆነው እንዴት ሆነው እያልሽንትን ከምትይ፣ አረ ስነ ስርአት ያዥ። ዳጣ ምን ነው እያፈርሽ? ባልሆነ እኔም እዛ አባቴ ቤት የሆነ ልጅ አለ እኔን ወደደ መሰለኝ። ብታይ ኤቪ የምትባለዋ ልጅ በጣም እያፈላች ነው። ምን ማለት ነው? ማለት እየቀናሽ ነው ማለት ፈልጌ ነው። እኔ ግን እንደ አይነት ሙድ አይመቸኝም። ለማንኛውም ይሄ ቀሚስ የሚባል ነገር ስትል ሞገስ ብድግ አለና አራምሮ ብሻል ቀሚሱማ፣ ተውተውኝ፣ አረ ይቅርብኝ፣ አረ ይብራብኝ። እንደው ዛሬ እንደምንም ብለን ሉላን እናስመልጣት እንጂ ድጋሜማ ያንኑ ልብሴን ነው የምለብሰው፣ ምን በወጣኝና፣ እያለች የለበሰችውን ልብስ እንኳ በፍጹም እየወደደችው አይደለም። ሞገስ ሉላ ጋር ደውሎ እንዴት ሆንሽ? ምን ነገር አለ? ማለቴ ምን አዲስ አለ ብሎ ሲላት፣ ምንም አዲስ ነገር የለም፣ ግን በጣም እየራበኝና እየጨነቀኝ ነው። እባክህ ካልሆነ እያዘኝና ይግደለኝ እኔ ይሄ ነገር በጣም መሮኛል እያለች ማውራቱን ቀጠለች። አይዞሽ እንዲህማ እንድትጨነቂ እንድት ትጠበብ አልፈልግም። እኔ ራሴ እመጣለሁ አሁን ሁሉም ነገር ስላበቃ ዳጣም ደግሞ እያገዘችንና እያታለለችው ስለሆነ በትንሽ ደቂቃ ውስጥ እደርሳለሁኝ አንቺ ብቻ ጠብቂኝ ብሎ አላት። እውነትህን ነው ሞገስ? አዎ ልመንህ፣ በአሁኑ እንኳ እመኝኝ፣ ካልሆነ እኔ ራሴ ላንቺ ስል እሞትልሻለሁኝ ብሎ አላት። በጣም ናፍቀኸኛል ሙጎ፣ በጣም ነው የናፈቅከኝ ብላ ስትለው እኔም ናፍቀሽኛሉ፣ ላዬ አታስቢ፣ ትንሽ ጊዜ ነው፣ ጥቂት ጊዜ ነው እና ምንም ችግር የለውም እያለ ለመናት። እሺ፣ ወይኔ አምላኪ ሆይ በቃ በሄ ፍቅር የሚባለው እንደዚህ ነው። አሰቃየዋት እኮ እያለ ብቻውን መተከስ ጀመረ። ዝና ዝናና፣ ማህሌት እኔም ምልህ ቆይ፣ ግን ብሩክ የትዶ ነው? ማለቴ አልገባኝም። እኔ ብሩክ እንግዲህ የለም ምን ቆይ፣ ምን አድርገ ሆኖ ብሩክን አልገባኝም። ደሞ ጭራሽ ለብሩክ እየተቆረቆርሽ ባልሆነ፣ አንቺ ራሱ ፍቅር ይዞሻል እንዴ? ማለቴ አለቀቀሽም? ስለምን ፍቅር ነው የምታወራው? እኔ ከብሩክ ድሮ ፍቅር ይዞኝ ነበር። አሁን ላይ ግን በተለይ በተለይ ከቅድስት ጋር ከሆነ በኋላ ምን ነው። ያቺ የቤት ሰራተኛ ጋር አብረው ሆኑ እንዴ? ቀላል፣ ተወዷለች ታፈቅረዋለች መሰለክ እንዴ። ልቧ እስከሚጠፋ ድረስ እኮ ነው። ግን እስካሁን ድረስ ብሩክ አያውቅም። እውነትሽን ነው። ወይኔ ሴት ማለት እንደዚህ ነዋ። አየሹው። ግን ምን አለሉላ እኔም ብታፈቅረኝ እንዴ? አንተ ደግሞ ሁሌ በቃ ስለ ሉላ ነው የምታወራው፣ ማለት ነው። እና ታዲያ ስለማን እንዳወራልሽ ፈልገሽ ነው አንቺ ሴትዮ? እሺ እሺ፣ በቃ ዝና፣ አንተ እንደፈለግከው ይሆን። አሁን ለማንኛውም የቀጠርሻቸው ሰዎች እንዴት ናቸው? ማለቴ በሩቁ ነው የሚተኩሱ ይመስልሻል? ልክ እንደወጡ መተኮስ ያለባቸው፣ ቀጥታ ማን ላይ ይመስልሻል? እንዴ ማን ላይ ነው ታዲያ? ማለቴ እንግዲህ መተኮስ ያለባቸው እሞገስ ላይ ነው። እውነትህን ነው ካልሆነ ታዲያ እንዴት ሊሆን ይችላል መቼም ሉላ ላይ ነው ብለሽ አንቺን ራሱን አዙሬ ጥይቱን ወደ አንቺ ነው የማደርገው እሺ አንተ ያልከው ይሁን ግን ይሄ ነገር እያማረኝ አይደለም በጣም እየጨነቀኝ ነው አታስቢ ሞገስ ዳጣን አዳ እኔ አንድ ነገር ከሆንክኝ የሉላን ጉዳይ ወስደሽ ለብሩክ እንድታስረክቢያት በፍጹም ለዝና እንዳሰጫት ብሎ አላት እሷም እሺ ቃልህን እጠብቃለሁ ብላ ቃል ገባችለት